ዶንባስን ነፃ እናወጣለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። ቁርጡን እወቁት ብለው ስለ ዶንባስ ነፃ ማውጣት ያወጁት ከባድ የሰላም ስምምነት ድርድር ውስጥ የሚገኙት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዶንባስ ቀልድ እንደማያውቁ ለወዳጅም ለጠላትም እወቁልኝ ብለው ተናግረዋል። ዩክሬን የተራረፋትን የዶንባስ መሬት ወይ በጉልበት ትመልሳለች ካልሆነም በጸባይ ታስረክባለች ብለዋል ጦርነቱን የፈለጉት እነርሱ ናቸው እኛ ደግሞ እንጨርስላቸዋለን ሲሉ የሩሲያው ፕሬዝደንት ተናግረዋል ወደ ህንድ የሚያደርጉትን ጉዞ ተከትሎ ከህንድ መገናኛ ብዙሃን ጋር ቆይታ የነበራቸው የሩሲያው ፕሬዝዳንት በሌሎች ርዕሰ ጉዳዮችም ላይ አስገራሚ ምላሾችን ሰጥተዋል። የመለለስ ዲፕሎማሲ በዝቶብናል፣ አንዴ አውሮፓ፣ አንዴ ዩክሬን፣ አንዴ ዋሽንግተን፣ አንዴ ሞስኮ እየገቡ እየወጡ ዲፕሎማሲ መስራት በጣም አታካች ነው። በዚህም ምክንያት የሰላም ሂደቱ ተጓትቷል ብለዋል። የአውሮፓዎቹንም ሚና ወቅሰዋል። ቭላዲሚር ፑቲን በቡድን ሰባት አባል ሀገራት ላይ ሩሲያ ትደረብና ቡድን ስምንት ይሁን የሚለውን የዶናልድ ትራምፕ ሀሳብም አስገራሚ በሆነ ሁኔታ አጣጥለውታል። ቡድን ስምንት አባል ሀገራት እኮ ኢኮኖሚያቸው እየደቀቀ ነው አታዩቸውም ወይ? ሲሉ ያልተጠበቀ አስደንጋጭ ምላሽ ሰጥተዋል። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ህንድ ገና ጉዞ እንደሚያደርጉ ከተነሳበት ጊዜ አንስቶ የምዕራቡ ዓለም መገናኛ ብዙሃን ስለ ህንድና ሩሲያ ብዙ እያወሩ ይገኛሉ። ፑቲንና ሞዲ ወዳጆች ናቸው፣ ሩሲያና ህንድም ስትራቴጂክ አጋሮች ሆነዋል እያሉ በርካታ ነጥቦችን በመዘርዘር ፑቲን በህንድ የሚያደርጉትን ጉብኝት በተመለከተ ምን ፈልገው ነው? ምንስ ይቀበላሉ? ምንስ ይሰጣሉ? እያሉ እየተነተኑ ይገኛሉ። እንደ ቢቢሲ ዘገባ ህንድ ከሩሲያ የምትፈልጋቸው ነገሮች በርካታ ናቸው። በተለይ አዲሱ ዘመናዊው አሬድ አንቀጥቅጥ ነው የሚባልለት እስካሁን በጦር ሜዳ ላይ ብዙም ያልታየው ኤስ 500 የአየር መከላከያ ስርዓትን ኒውዴሊ ከሞስኮ ተፈልጋለች ይላል የቢቢሲ ዘገባ። በወታደራዊ ቴክኖሎጂ በንግድና በሌሎችም ጉዳዮች ጠበቅ ያለ ትስስር የፈጠሩት ኒውዴሊና ሞስኮ እየፈጠሩት ያለው ወዳጅነት የምዕራቡን ዓለም እያንቀጠቀጠ ይገኛል። እንዲሁም የዩክሬን ባለስልጣናት ሕይወታችን አደጋ ላይ ነው፣ ለሕይወታችን መስጋት ጀምረናል እያሉ ይገኛሉ። በዘለንስኪ ዙሪያ ያሉ ሰዎችም ከመኖር ወደ አለመኖር ሊያሸጋግሩን ይችላሉ በሚል እየተጨነቀን እንገኛለን ሲሉ ባለሥልጣናቱ በአደባባይ መናገር ጀምረዋል። ብዙዎች ትኩረት አድርገውበታል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ ከ19 ሀገራት የሚመጡ ሰዎችን አልፈልግም እያሉ ይገኛሉ። እነዚህ ሀገራት ለአሜሪካ ደህንነት ስጋት ናቸው ማለታቸውም እያነጋገረ ቀጥሏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣን እና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዶንባስ ነፃ ትወጣለች። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቁርጡን እወቁት ብለው የተናገሩት ንግግር ነው። ሩሲያ ሁሉንም የዶንባስ አካባቢዎች ነፃ ታወጣለች። የተረፉትን የዶንባስ ግዛቶች ወይ በኃይል ወይ በዲፕሎማሲ ታስመልሳለች ነው ያሉት የሩሲያው ፕሬዝዳንት። በወታደራዊ መንገድ ወይም በዲፕሎማሲያዊ ጥረት ዶንባስ ወደ ሩሲያ መጠቃለሉ የማይቀር ነው ያሉት የክሬምሊኑ አለቃ ይህንን ጦርነት ዩክሬኖች ፈልገውት ያደረጉት እንጂ እኛ ፈልገን ያደረግነው አይደለም ብለዋል። ዶናልድ ትራምፕ ሀያ ስምንት ብለው ባስቀመጧቸው የሰላም ነጥቦች ውስጥ ዶንባስ ሙሉ ለሙሉ ለሩሲያ መሰጠት አለበት ብለው ማስቀመጣቸው የሚታወስ ነው። ይሁንና ኪየቭንና ብራሰልስን ይህ ሀሳብ አላስማማም። በዚህም ምክንያት እየተደረገ ያለው ንግግር ረጅም ጊዜ እየወሰደ ይገኛል። ፑቲን ግን ነገሩን ቁርጥ አድርገው አስቀመጡት። ነገሩ እንዲህ ነው፣ ወይ በጉልበት የዶንባስን ቀሪ መሬቶች እንረከባለን፣ ወይ ደግሞ ዩክሬኖች የሰላም ስምምነት ፈርመው ከአካባቢው በሰላም ጦራቸውን ያስወጣሉ ጦርነቱም ይቆማል። ከዚህ ውጪ ሌላ ምርጫ የለም። እኛ ለዩክሬኖች ነግረናቸው ነበር። የጀመሩትም እነርሱ ናቸው። የዶንባስ ህዝብ ዩክሬንን አይፈልግም። ይህንንም በሕዝበ ውሳኔ ወይም በሪፍረንደም አረጋግጦልናል። ከሦስት ዓመት በፊት በሕዝበ ውሳኔው ከሩሲያ ጋር መሆን እንፈልጋለን ብሎ ነጻነቱን አውጇል እና አሁንም የምንነግራቸው ነገር ጦራቸውን ወደኋላ ፈግፍገው ውጊያውን ማቆም እንዲችሉ ነው። ምርጫቸው መዋጋት ከሆነ ግን ውጊያውን የመቀጠል ሙሉ አቅም አለን እስከ መጨረሻው ድረስ ወይ በጉልበት ወይ በጸባይ፣ የዶንባስን የተራረፉ መሬቶች እንረከባለን ብለዋል። እንደ ዶናልድ ትራምፕ ሀሳብ ዩክሬን ከያዘቻቸውም የዶንባስ አካባቢዎች ጦሯን ማስወጣት ይኖርባታል። ምክንያቱም ወይ የሩሲያ ጦር ቀስ እያለ እየገዘገዘ የዩክሬንን ጦር እያፈራረሰ ዶንባስን መረከቡ አይቀርም። ቢያንስ በቀጣዮቹ 12 ወራት ወይም አንድ ዓመት ጊዜ ውስጥ ሩሲያ ይህንን የማድረግ ከዚህም በላይ የመስፋት እቅድ አላት የሚል የዋሽንግተን ሰዎች ግምገም አለ። በፖክሮቭስክም በተለያዩ አካባቢዎችም በድል ላይ ድል እየደረበች የምትገኘው ሩሲያ ጦሯ ሰፊ ግዛቶችን ከቀን ወደ ቀን እየተቆጣጠረ እንደሚገኝ ይታወቃል። ለዚህም ነው ቭላድሚር ፑቲን ወይ በጸባይ ወይ በጉልበት አንዱን ምረጪ ሲሉ ለዜሌንስኪዋ ሀገር ምርጫውን ያቀረቡላት። ከዚሁ ከፑቲንና ከሩሲያ ጉዳይ ሳንወጣ የሩሲያው ፕሬዚዳንት ከኢንዲያ ቱዴ ጋር ባደረጉት ቃለ ምልልስ ሰፋ ያሉ ነገሮችን አንስተዋል። ስለ ዶኔስክና ስለ ሉጋንስክ ወይም ስለ ዶንባስ ቀጠና ከተናገሩ በኋላ አንድ ነገር ግን ግልጽ አድርገዋል። ሥራው ቀላል ሥራ አይደለም፣ እጅግ ከባድ ነው። ተልኳችንም የተወሳሰበ ነው፣ ነገር ግን የማድረግ አቅሙ አለን እናደርገዋለን፣ ሲሉ ለኢንዲያ ቱዴ ተናግረዋል። የአሜሪካውን ፕሬዝዳንት ዶናልድ ትራምፕን እና አስተዳደራቸውንም በተመለከተ እያደረጉ ያሉትን ነገር አድንቀው ነገር ግን አስተዳደሩ ብዙ የተወሳሰቡ ጉዳዮች እንደገጠሙት አልሸሸጉም። የትራምፕ አስተዳደር በጣም ፈታኝ የሚባለውን ተልዕኮ እየተወጣ ይገኛል ብለዋል። አሜሪካ ግጭቱ ያቆም ዘንድ ዩክሬንና ሩሲያ ይነጋገሩበት ዘንድ ያመጣችውንም የሰላም ሐሳብ በተመለከተ ገለጥለጥ አድርገው አውርተዋል። 27 ነጥቦችን አመጡ፣ በእነዚህ ጉዳዮች እንወያይ፣ ነገር ግን በአራት ማዕቀፎች እንክፈላቸው፣ ተራ በተራ ከአንዱ ወደ አንዱም እንሻገር የሚል የዋሽንግተን ሐሳብ እንዳለማ አንስተዋል። ነገሩን የበለጠ እንዳወሳሰበው አልሸሸጉም። እየሆነ ያለው ነገር የምልልስ ዲፕሎማሲ ነው። የትራምፕ ልዑካን አንዴ የዩክሬን ባለስልጣናትን ያነጋግራሉ፣ ሌላ ጊዜ ወደ አውሮፓ ይሄዳሉ፣ ከዚያ ተመልሰው ወደ እኛ ይመጣሉ፣ መልሰው ወደ ዩክሬኖችና ወደ አውሮፓዎች ይሄዳሉ በማለት የምልልሱ ዲፕሎማሲ እጅግ ፈታኝ እንደሆነባቸው አልሸሸጉም። ነገር ግን ከአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍና ከትራምፕ ልጅ ባለቤት ከጃሬድ ኩሽነር ጋር የተደረገው ንግግር እጅግ ጠቃሚ እንደነበር ፑቲን አስረድተዋል። ይሁንና የምልልሱ ንግግር ብዙም ውጤት አለማምጣቱን ጠቃቅሰዋል። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭም ተመሳሳይ ሀሳብ ማቅረባቸው የሚታወስ ነው። ይህ የአደባባይ ዲፕሎማሲ የሰላም ሂደቱን ይጎዳል እንጂ አይጠቅምም ብለው ነበር ፔስኮቭ። እንደኛ እምነት ንግግሩ መካሄድ ያለበት ድምፅን በማጥፋት ነው። የመጨረሻውን ውጤት ይፋ ማድረግ እንጂ እያንዳንዱ ሂደት ምን እንደሚመስል መናገር ትርጉም የለውም ብለው ነበር የክሬምሊን ቃል አቀባይ። ሌላው የሩሲያው ፕሬዝዳንት ቭላድሚር ፑቲን ስለ ቡድን ስምንት አባል ሀገርነት ተጠይቀው የተናገሩት ጉዳይ ነው። አሁን በስራ ላይ ያለው የቡድን ሰባት ሀገራት ስብስብ ከዚህ ቀደም ሩሲያ የነበረችበት፣ እንዲሁም የተሰናበተችበት እንደሆነ ይታወቃል። በዶናልድ ትራምፕ የሰላም ሀሳብ ላይ ከተቀመጡት ነጥቦች መካከል አንደኛው ሩሲያን በዓለም ኢኮኖሚ ውስጥ መልሶ ማስገባትና የቡድን ስምንት አባል ሀገር አድርጎ እንድትጓዝ ማድረግ የሚል ነው። ከኢንዲያ ቱዴ እንዲህ ተብለው ተጠየቁ። የቡድን ስምንት አባል ሀገር ሆናችሁ ራሳችሁን ማግኘት ትፈልጋላችሁ ወይ? ተብለው ፑቲን ባጭሩ መለሱ። አንፈልግም። የቡድን ሰባት አባል ሀገራት ስብሰባ ሊጠቅም ይችላል። እዚህም ላይ እዚያም ላይ ሊያወሩና የሆነ ነገር ሊፈጥሩ ይችላሉ። ለዚህም መልካሙን ዕድል እመኝላችኋለሁ። ነገር ግን አንድ ነገር ግልጽ መሆን አለበት። የቡድን ሰባት አባል ሀገራት እኮ በዓለም ኢኮኖሚ ላይ ያላቸው ተጽዕኖ ከጊዜ ወደ ጊዜ እየቀነሰ ነው። እናም የሚፈጥሩት ተጽዕኖ የበለጠ እያሽቆለቆለ መምጣቱ አይቀርም። ለምሳሌ ጀርመንን ተመልከቷት። ኢኮኖሚያዊ ድቀት ላይ ትገኛለች። ይህም ግልጽ ይመስለኛል በማለት የቡድን ስምንት አባል ሀገር መሆን አሁን ዓለም በደረሰችበት የኃይል አሰላለፍ እምብዛም ትርጉም እንደሌለው ለብራሰልስና ለዋሽንግተን ፖለቲከኞች ግልጥልጥ አድርገው ተናግረዋል። ይህ እንደተጠበቀ ሆኖ ፑቲን ወደ ህንድ መጓዛቸው የምዕራቡን ዓለም ብዙ እያስወራ ይገኛል። ለመሆኑ ሞዲና ፑቲን ምንፈልገው ይገናኛሉ? ህንድና ሩሲያስ ምን አይነት ግንኙነት ላይ ናቸው? በማለት የተለያዩ ሀተታዎችን እያቀረቡ ይገኛሉ። ቢቢሲም አሉኝ የሚላቸውን ተንታኞች በዚህ ጉዳይ ላይ እንዲጽፉ አድርጓቸዋል። ስለ ነዳጅ፣ ስለ ጂኦፖለቲካ፣ ስለ ጦር መሳሪያ እንዲሁም ስለ ንግድ እነዚህ ተንታኞች እየተቀባበሉ በድረገጹ ላይ አስፍረዋል። ስቲቭ ሮዘንበርግ እንዲህ ይላል ሩሲያ ህንድን የምትፈልግባቸው ብዙ ምክንያቶች አሉ። 15 ቢሊዮን ገደማ ህዝብ ያላት ህንድ ለሩሲያ ኢኮኖሚ እጅግ ጠቃሚ እንደሆነች ይታመናል። የህንድ ኢኮኖሚ 8 በመቶ ያህል እያደገ ይገኛል። በዓለም ላይ በጣም ፈጥነው ከሚያድጉ ኢኮኖሚዎች መካከል እጅግ ፈጣኑ ነው ይላል የስቲቭ ሮዘንበርግ ጽሑፍ። ለዚህ ኢኮኖሚ ደግሞ የነዳጅና ሌሎች ግብዓቶችን ማቅረብ በሩሲያ በኩል የሚፈለግ ነው ይላል። አንድ አስገራሚ ቁጥርም ይጠቅሳል የቢቢሲው ጸሐፊ። የዩክሬኑ ጦርነት ከመነሳቱ በፊት ህንድ ከሩሲያ የምትገዛው የነዳጅ መጠን 2.5 በመቶ ብቻ ነበር። አሁን ግን ይህ ቁጥር እጅግ ተመንድጎ ከ10 እጥፍ በላይ አድጎ 35 በመቶ ደረጃ ደርሷል። ይህም ለሩሲያ ኢኮኖሚ ህንድ ምን ያህል ጠቃሚ እንደሆነች ያመላክታል። አውሮፓ የሩሲያን ነዳጅ ሲያጣጥል ሕንድ እጇን ዘርግታ ተቀብላ የሩሲያን ኢኮኖሚ ደግፋለች። እናም በሞስኮ ዘንድ ባትወደድ ነው የሚገርመው። አሜሪካ ቀረጥ ጥልብሻለሁ እያለች የምታስፈራራት ህንድ እንደ ሩሲያ ካሉ ሀገራት ጋር የነበረውን በማጽናት አዲስ የንግድ ወዳጅነትም በመፍጠር ጫናውን ለመቋቋም እየሞከረች ትገኛለች። ሌላው ጉዳይ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በየትኛውም ጉዳይ ራሳችንን ችለን መወሰን አለብን። እንደከዚህ ቀደሙ አሜሪካ ምን አለች፣ አሜሪካ አስነጠሳቶ እያሉ መቀጠል የፈለጉ አይመስልም። ለዚህም ነው ከምስራቁ ዓለም ጋር ያላቸውን ግንኙነት ጠበቅ ማድረግ የፈለጉት። የሩሲያና የህንድ የንግድ ግንኙነት ከአምስት ዓመት በፊት የነበረውና አሁን ላይ ያለው እጅግ የማይገናኝ የሰማይና የምድር ያህል ልዩነት ያለው ነው። 2021 የአውሮፓን አቆጣጠር ሁለቱ ሀገራት ይገበያዩ የነበሩት 8.1 ቢሊዮን ዶላር የሚያወጣ ምርትና አገልግሎት ነበር። አሁን ግን ይህ ቁጥር እጅግ ተመንድጎ 68.7 ቢሊዮን ዶላር ደርሷል። ለዚህ ደግሞ የሩሲያ የነዳጅ ግዢ የአንበሳውን ድርሻ ይወስዳል። ሌላኛው ህንድ ከሩሲያ የምትገዛው የጦር መሳሪያም እጅግ ብዙ እንደሆነ ይታወቃል። እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 በነበረው ጊዜ 72 በመቶ የሚሆነውን የጦር መሳሪያ እንድ ከሩሲያ ታገኝ ነበር። አሁን ግን ከውጭ የጦር መሳሪያዎች መላቀቅ አለብኝ የራሴንም ማምረት አለብኝ በሚል ሐሳብ የተነሳው የሞዲ መንግሥት አንዳንድ ለውጦችን አድርጓል። ይሁንና አሁንም ቢሆን 36 በመቶ የሚሆነውን የሀገሪቱን የጦር መሳሪያ የሞዲ መንግሥት ከሩሲያ ይገዛል። ዝነኛውን ኤስ 400 የአየር መከላከያ ሥርዓት ከሞስኮ የተረከበችው ኒው ዴልሂ አሁን ደግሞ አረድ አንቀጥቅጥ እየተባለ የሚጠራውን የተሻሻለውን የዘመነውን ኤስ 500 የአየር መከላከያ ስርዓት ከሱ 57 አምስተኛው ትውልድ ተዋጊ ጀት ጋር ለመረከብ እንደምትፈልግ ተሰምቷል። እንዲህና እንዲያ እያለ የቀጠለው የሩሲያና የህንድ ግንኙነት አሁን የምዕራቡን ዓለም ትኩረት ስቧል። ምዕራቡ ዓለም መሳሪያውም ከእኛ ኢኮኖሚውም ከእኛ የሚለውን ሐሳብ የምሥራቁ ዓለም ሀገራት እርስ በራሳቸው እየተገበያዩ ራሳቸውን መቻል እንደሚችሉ እየተመለከቱ ይገኛሉ። ወደ ዩክሬን ጉዳይ ዞር ስንል ደግሞ የቀድሞዋ የዩክሬን ባለሥልጣን አንድ ሚስጢር አውርተዋል። የዜሌንስኪ ቃል አቀባይ የነበሩት ዩሊያ መንደል ናቸው ይህንን ሚስጥር ያወጡት። ሚስጥሩም አንድሩ የርማክን ይመለከታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የፕሬዝዳንት ጽህፈት ቤት ኃላፊ ሆነው ሲያገለግሉ የነበሩት አንድሩ የርማክ ሀገሪቱን ካመሳት የሙስና ቅሌት ጋር በተገናኘ ስራቸውን መልቀቃቸው ይነገራል። አንዳንዶች ዜሌንስኪ ነው ያባረሯቸው፣ ሌሎች ራሳቸው ለቀቁ ይላሉ። ያም ሆነ ይህ ዜሌንስኪ ጫና እንዳሳደሩባቸው ይነገራል። እናም ዩልያ ሜንዴል እንዲህ አለች። የቀድሞዋ የዩክሬን ፕሬዝዳንት ቃል አቀባይ ሰውየውን በጣም ነበር የምንፈራው። በጣም ነበር ብቻ አይደለም፣ አሁንም ድረስ ያስፈራል። ግንኙነቱ ሰፊ ነው። የተለያዩ ባለሥልጣናትን በማስፈራራት በመደለል የሚፈልገውን ነገር ያደርጋል። በእርሱ ላይ የሚነሱበትን ባለሥልጣናት ደግሞ አፍቃሪ ሩሲያ ሀገር ካጅ እያለ ያንጓጥጣቸዋል። በሌሎች እንዲዘመትባቸውም ያደርጋል። እጅግ የተቆላለፈ የፖለቲካ መረብ አለው። ኔትወርኩ በቀላሉ የሚበጣጠሰ አይደለም። አሁንም ከስልጣን ውጭ ሆኖ እንኳን ይህንን ማድረግ የሚችልበት አቅም ያለው ሰው ነው ሲሉ ስለ አንድሪ ያርማክ ተናግረዋል። እጅግ አደገኛ ሰው ከመሆኑ የተነሳ በየቀኑ በሕይወት መኖር የራሱ ይገርመኝ ነበር አሁን ከስልጣን ተነስቼ እርሱንና አስተዳደሩን ስተች እንኳን በሕይወት መኖሬ እየደነቀኝ ነው በማለት የቀድሞዋ ባለሥልጣን ተናግረዋል። ወደ ዜሌንስኪ ሰዎች መግባት ከፈለጉ፣ ዜሌንስኪን ማግኘት ማነጋገር ከፈለጉ በአንድሪ ያርማክ በኩል ማለፍ አለባቸው። ይህ ደግሞ ለአንድሪ ያርማክ መንቀጥቀጥን ጭምር ይጨምራል ብለዋል። በሀገሪቱ ቁልፍ ጉዳዮች የመወሰን አቅማቸው ከፍተኛ ነው የሚባልላቸው አንድሪ ያርማክ በሀገሪቱ የተንሰራፋውን ሙስና በተመለከተ ወይ ተሳትፈዋል፣ ወይ ጆሮ ዳባ ልበስ ብለዋል። መረጃው እያላቸው አይናቸውን ከድነዋል ተብለው ነው ውግዘት ከሀገራቸው ሰዎች ጭምር የቀረበባቸው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ 19 የሚሆኑ ሀገራት ወደ አሜሪካ ለመግባትም ሆነ ለመቆየት የሚያመለክቱትን ማመልከቻ መስማት አልፈልግም ብለዋል። ባሳለፍነው ሰኔ ከተለያዩ ሀገራት ወደ አሜሪካ የሚገቡ ዜጎችን በተመለከተ ጥብቅ ቁጥጥር እንዲደረግ ትዕዛዝ ማውጣታቸው ይታወሳል። ከሰሞኑ በዋሽንግተን ዋይት ሀውስ ፊት ለፊት አንድ የአፍጋን ስደተኛ የአሜሪካ ብሔራዊ ዘብ አባላት ላይ ተኩሶ ህይወትም ጭምር ማጥፋቱን ተከትሎ ትራምፕ ተቆጥተው በስደት የምናመጣቸው ሰዎች እየጎዱን ይገኛሉ እንዳይመጡብን ማለታቸው ይታወሳል። ከአፍጋኒስታን፣ ከሄይቲ፣ ከኢራን፣ ከሶማሊያ እና ከቬንዙዌላ የሚመጡ ሰዎችን አንፈልግም ብለው የነበሩት ትራምፕ አሁን ደግሞ ተጨማሪ ሀገራትን ጨምረው ወደ አሜሪካ ወይ እንዳትገቡ፣ ከገባችሁም ቆይታችሁ አይዘልቃትም እያሉ እየፎከሩ ይገኛሉ። ቀሪዎቹ ሀገራት ቡሩንዲ፣ ቻድ፣ ኩባ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ላኦስ፣ ሊቢያ፣ ሚያንማር፣ ኮንጎ ሪፐብሊክ፣ ሴራ ሊዮን፣ ሱዳን፣ ቶጎ፣ ቱርክሚስታን እና የመን መሆናቸውን አክሲዮስ ዘግቧል። የአሜሪካ የኢሚግሬሽን ና የዜግነት አገልግሎትም ጥብቅ ቁጥጥር እንዲያደርግ ትዕዛዝ አስተላልፈዋል። የዋይት ሀውሱ አለቃ ተጨማሪ የጉዞ እገዳዎች ሊኖሩ እንደሚችሉም የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲናውም ጥቆማ ሰጥተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።